በመንግስት ተቋማት የሚሰጡ አገልግሎቶችን ቀልጣፋ በማድረግ ለተገልጋዩ ማህበረሰብ ጥያቄ ተገቢው ምላሽ በመስጠትና የተሻለ የአሰራር ስርዓት ለመዘርጋት ትኩረት ተሰጥቶ እየተሰራ መሆኑን የቢሮው ኃላፊ አቶ አስራት አዳሮ ተናግረዋል። ተገልጋዩ ያለ እንግልት አገልግሎት የሚያገኝበትን አሰራር ለመፍጠር እንደ አገር የሪፎርም ስራዎች ብዙ የተለያዩ ስራዎች እየተሰሩ ነው ያሉት ከዛ በፊት ከነበረው ሪፎርም ስራዎች ከዛ በፊት ከነበረው አሰራር ለየት ባለ ሁኔታ በየደረጃው አንድ ሁሉም ተቋማት ገብቶ የሚወጡበት ሳይሆን በየደረጃ እየገቡ ይህንን የሪፎርም ስራ ተግባራዊ የሚያደርጉ ተቋማት ተለይቷል። በሪፎርም ትግበራው የመጀመሪያው ምዕራፍ ስምንት ተቋማት የተካተቱ ሲሆን በቀጣይ ሁሉም በለውጡ ማዕቀፍ ውስጥ የሚመሩ ይሆናልም ነው ያሉት አቶ አስራት። የተለያዩ ሀገራትን ተሞክሮ በመቀመር ከሀገሪቱና ክልላዊ ነባራዊ ሁኔታዎች ጋር በማጣጣም የሲቪል ሰርቪስ ሪፎርም ፍኖተ ካርታ ሰነዶች መዘጋጀታቸውንም አቶ አስራት አስረድተዋል። ውጤታማ የሆኑ አሰራሮች ተዘጋጅተው ሰነዶች ተዘጋጅተው ሪፎርም መጽፎች ስትራቴጂዎች ተዘጋጅተው ስልጠና ለአመራሮች ሁሉ በሀገር አቀፍ ደረጃ ተሰጥቷል። ፍኖተ ካርታ አዘጋጅተናል፣ ፖሊሲ አዘጋጅተናል፣ ስትራቴጂዎች አዘጋጅተናል። በእነዚህ ባዘጋጀናቸው የሪፎርም አሰራር ዙሪያ አጠቃላይ የክልሉ አመራር ባለፈው የሰለጠኑ እንደተጠበቀ ሆኖ አሁን ወደ ስልጣን ወደዚኛ ወደ ሪፎርም ስራ የሚገቡ ስምንት ቢሮዎች አሉ። የመንግስት አገልግሎቶች ቀልጣፋና ፍትሐዊ የማይሆኑበት የአመለካከትና የተግባር ግድፈቶች በፈጻሚው እየተስተዋሉ ለተገልጋዩ ቅሬታ መንስኤ መሆናቸውን ምክንያት በማድረግ አዲስ የአሰራር ድጋፍና ክትትል ስርዓት መዘርጋት ማስፈለጉንም ኃላፊው ተናግረዋል። የዝግጅት ምዕራፍ አለ፣ የትግበራ ምዕራፍ አለ፣ የማጽናት ወይም የማጠቃለል ምዕራፍ አለ። በእያንዳንዱ ደረጃ በሚሄዱበት ጊዜ ጠንካራ ጎኖቹን ሁለተኛ ላይ የሚገቡት የሚወስዱበት ደካማ ጎኖቹን እየቀረፉ የሚሄዱበት ሁኔታ ይኖራል። ሁለተኛም የሚገባው በእንደዚህ አይነት ሶስተኛም እንደዚህ አይነት ስለሚሄድ ምንም የመቆራረጥ ነገር የለው ማለት ነው። ክትትልና ድጋፍ እያንዳንዱ ከበላይ አመራር ጀምሮ ከክልል ከክልል ርዕሰ መስተዳደር ጀምሮ የሚሄድበት ነው። በክልሉ ከሚገኙ የዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊዎች ያነጋገርናቸው በሰጡት አስተያየት ሪፎርሙ ከዚህ በፊት ለአገልግሎት አሰጣጥ ተግዳሮት የነበሩ ችግሮችን የሚፈታ መሆኑን ተናግረዋል። አጠቃላይ የሀገራዊ ለውጡን በተለይ ብልጽግናችንን ለማረጋገጥ መንግስት የጀመረውን ጉዞ የበለጠ የሚያሳልጥ አሰራር ለመዘርጋት ትልቅ ድርሻ እንዳለው፣ ተገልጋዩ ከአንድ ቦታ ወደ ሌላ ቦታ እየሄደ የሚንገላተውን ነገር አሰራር በማስቀረት በዲጂታላይዝ በሆነ መንገድ ተገልጋዩ የሚፈልገውን ጥያቄ ምላሽ ሊሰጥ የሚችል አሰራር እንደሆነ በግሌ ለመገንዘብ ችያለሁ። ከዚህ በፊት በዘመድ በአዝማት በተለያየ መንገድ ገብቶ አገልግሎት አሰጣጥ ላይ ችግር የሚፈጥረው አሁን ፈተናው በገለልተኛ አካል ተሰጥቶ አልፎ አገልግሎት የሚሰጥ ስለሆነ ለየት ያለ የተሻለ አገልግሎት ያሰጣል የሚል እምነት ይዤ ነው እየልኩኛለሁ። የመምሪያው ኃላፊዎቹ ለሪፎርሙ ተግባራዊነት የሚጠበቅባቸውን እንደሚወጡም አረጋግጠዋል። ፐብሊክ መምሪያን ጨምሮ ስምንት ተቋማት ሪፎርም የተካተቱ ሲሆን የተቋሙ ኃላፊዎች ታች የወረዳ ጽህፈት ቤት ኃላፊዎች፣ የስራ ሂደት አስተባባሪዎች ደረጃ በደረጃ ያሉት ይህንን ኃላፊነት ወስዶ ተግባራዊ ሲያደርጉ ውጤታማ እንሆናለን ብዬ ነው ማስበው። ይሄ ሪፎርሙ ተግባራዊ የሚደረግበት ሁኔታ ላይ ምን መደረግ አለበት ምለን ነገር ራሳችን እንደ መምሪያ የእኛን ድርሻ እንወጣለን። ከእኛ ድርሻ ባሻገር ደግሞ ሌሎች ባለድርሻ አካላቶች የሚጠበቅባቸውን ድርሻ እንዲወጡ አስፈላጊውን ድጋፍ ለመስጠት በእኛ በኩል ይዘጋጀ ነው ያለ ነው። የመንግስት አገልግሎትና አስተዳደርን ቀልጣፋና ውጤታማ በማድረግ ለክልላዊ የልማት ግብ ስኬት ጉልህ አስተዋጽኦ የሚያደርግ ሲቪል ሰርቪስ ለመገንባት የተጀመሩ ጥረቶችን እውን ለማድረግ የሁሉም ባለድርሻ አካላት ሚና የጎላ መሆኑን አቶ አስራት አዳሮ አስገንዝበዋል።